አርዕስተ ዜና የኢትዮጵያ ፌደራላዊ ዴሞክራሲያዊ ሪፐብሊክ ስድስተኛው የህዝብ ተወካዮች ምክር ቤት በአምስተኛ ዓመት የሥራ ዘመኑ ነገ ጥቅምት 18 2018 ዓ ም ከጠዋት ሁለት ሰዓት ተኩል ጀምሮ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በሚገኙበት ሁለተኛ መደበኛ ስብሰባውን እንደሚያካሂድ አስታውቋል ዝርዝሩን ይዘናል የኢትዮጵያን የኢንቨስትመንት ማበረታቻ ስርዓት ሙሉ በሙሉ የሚቀይረውና በአፈጻጸም ላይ የተመሰረተ የግብር ቅነሳን የሚያስተዋውቀው የገንዘብ ሚኒስቴር ረቂቅ ደንብ ክርክርን አስነስቷል። ረቂቁ ቢያንስ 50 በመቶ ታዳሽ ኃይል የሚጠቀሙ ባለሀብቶች የንግድ ትርፍ ግብርን ወደ 15 በመቶ ዝቅ በማድረግ እድል ቢሰጥም የካፒታል ወጫቸው ከፍተኛ የሆኑ እንደ ሲሚንቶ ያሉ ኢንዱስትሪዎች አሁን ባለው ሁኔታ ይህን ግብ ማሳካት እንደማይቻል ገልጸዋል። እንነግራችኋለን። የጅቡቲ ፓርላማ በሕገ መንግስቱ 75 ዓመት እንዲሁ ተወሰነውን የሀገሪቱን ፕሬዚዳንቶች እንደገደብ በማንሳት በሙሉ ድምፁ ወስኗል። ይህም የ77 ዓመቱ ፕሬዚዳንት እስማኤል ኦማር ጊሌ በሚቀጥሉ ዓመት በሚካሄደው ምርጫ እንደገና እንዲወዳደሩ ያስችላቸዋል። ይህም ውሳኔ አስመልክቶም የተነሱ ዝግቦችን በተመለከተ መረጃዎችን ይዘናል። ዩክሬን ባለፈው ሳምንት ብቻ በሩሲያ 1200 የሚደርሱ ድሮኖች ተወንጭፎብኛል ስትል አስታወቀች። ሩሲያ በዩክሬን መሰረተ ልማቶችና የኃይል ዘርፍ ተቋማት ላይ የምትፈጽመውን ጥቃት መቀጠሏንም የዩክሬን ባለስልጣናት አስታውቀዋል። ትሰሙታላችሁ። እነዚህንና ሌሎች መረጃዎችን አብራችሁን ስትሆኑ የምታገኙ ይሆናል። ከዜናዎቹ ጋር ኃይለገብርኤል ታደሰ ነኝ። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ስድስተኛው የሕዝብ ተወካዮች ምክር ቤት በአምስተኛ ዓመት የሥራ ዘመኑ ነገ ጥቅምት 18 ቀን 2018 ዓ ም ጀምሮ የኢፌድሪ ጠቅላይ ሚኒስትር አብይ አህመድ በሚገኙበት ሁለተኛ መደበኛ ስብሰባውን እንደሚያካሂድ አስታውቋል። በዚህ መደበኛ ስብሰባ የኢፌድሪ ፕሬዚዳንት አያስ ከጽላሴ መስከረም 26 ቀን 2018 ዓ ም ለኢፌድሪ የሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤቶች የጋራ ስብሰባ ያደረጉትን የመክፈቻ ንግግር አስመልክቶ ከምክር ቤቱ አባላት በሚቀርቡ ጥያቄዎች ላይ ጠቅላይ ሚኒስትር አብይ አህመድ ምላሽና ማብራሪያ ይሰጣሉ። ይህንን ትሎ ምክር ቤቱ የመንግስት አቋምን በማዳመጥ የድጋፍ ሞሽኑን ያጸድቃል ተብሎ ይጠበቃል። በእለቱ በሚካሄደው የምክር ቤቱ መደበኛ ስብሰባ በአዲስ አበባ የሚገኙ የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች፣ የተፎካካሪ ፓርቲ ተጠሪዎችና ሌሎች ጥሪ የተደረገላቸው እንግዶች እንደሚገኙ ከምክር ቤቱ ያገኘነው መረጃ ያመላክታል። በቤልጂየም ብራስለስ ከግብጽ ጋር በተለያዩ ጉዳዮች ላይ ውይይት ያካሄደው የአውሮፓ ህብረት ውይይቱን ተከትሎ ያወጣውን መግለጫ ችግር ያለበትና እጅግ አሳዛኝ ስትል ኢትዮጵያ አጣጣለችው። ሁለቱ አካላት በአይነቱ ልዩ ነው በተባለለት በዚህ ጉባኤ በጸጥታ፣ በፖለቲካ፣ በስደት፣ በደህንነት፣ በንግድና ሌሎች ጉዳዮች ላይ ከመከሩ በኋላ ጥቅምት 12 ቀን 2018 ዓ.ም ባወጡት መግለጫ ግብፅ በናይል ወንዝ ላይ ያላትን ከፍተኛ ጥገኝነት በመረዳት የአውሮፓ ህብረት ለግብፅ የውሃ ደህንነት መረጋገጥ ድጋፍ እንደሚያደርግ አስታውቋል። የአውሮፓ ህብረት ለግብጽ የውሃ ደህንነት የኢትዮጵያን ግድብ ጨምሮ የዓለም አቀፍ ህግን መሰረት ባደረገ መልኩ በተፋሰስ ሀገሮች መካከል ድንበር ተሻጋሪ ስምምነቶች እንዲደረጉ አጥብቆ እንደሚፈልግ የገለጸ ሲሆን ይህ ትብብር ቅድሚያ ማሳወቅን፣ ትብብርንና ጉዳትን ያለማድረስ መርህን የተከተለ እንዲሆን እንደሚፈልግ አስታውቋል። በብራሰልስ የተካሄደውን የግብፅና የአውሮፓ ህብረት የጋራ ጉባኤ ተከትሎ ለወጣው መግለጫ ምላሽ የሰጠው በብራሰልስ የኢትዮጵያ ኤምባሲ የወጣው መግለጫ የግብፅን የቅኝ ግዛት ሕሳቤና በናይል ወንዝ ላይ የጠቅላይነት ፍላጎቷን ያስተጋባ፣ የሌሎች ተፋሰስ ሀገሮችን እይታና ፍላጎት ሙሉ ለሙሉ ውድቅ የሚያደርግ ሲል መተቸቱን ሪፖርተር ዘግቧል። የኢትዮጵያን የኢንቨስትመንት ማበረታቻ ሥርዓት ሙሉ በሙሉ የሚቀይረውና በአፈጻጸም ላይ የተመሠረተ የግብር ቅነሳን የሚያስተዋውቀው የገንዘብ ሚኒስቴር ረቂቅ ደንብ በዋና ዋና የኢንዱስትሪ ዘርፎች ዘንድ ክርክርን አስነስቷል። ረቂቁ ቢያንስ 50 በመቶ ታዳሽ ኃይል ለሚጠቀሙ ባለሀብቶች የንግድ ትርፍ ግብርን ወደ 15 በመቶ ዝቅ የማድረግ እድል ቢሰጥም የካፒታል ወጫቸው ከፍተኛ የሆኑ እንደ ሲሚንቶ ያሉ ኢንዱስትሪዎች አሁን ባለው ሁኔታ ይህንን ግብ ማሳካት እንደማይቻል ገልጸዋል። የኢስት አፍሪካ ሆልዲንግስ ቅርንጫፍ የሆነው ፓን አፍሪካን ግሪን ኢነርጂ ኃላፊነቱ የተወሰነ የግል ማህበር ሁለት የሲሚንቶ ፋብሪካዎቻቸው ለሚና ናሽናል የኃይል ወጪ አጠቃላይ የምርት ወጫቸውን 60 በመቶ እንደሚይዝ ጠቁመዋል። በአብዛኛው ከሰል የሚጠቀሙት እነዚህ ፋብሪካዎች በ10 ዓመት ውስጥ ኢንቨስት ቢያደርጉም የነዳጅ ምትክ የደረሰው ከ10 እስከ 15 በመቶ ብቻ ነው። ተወካዩ የ50 በመቶ ገደቡ ትልቅ ኢንቨስትመንትና አሁን ያለውን የምርት ስርዓት የሚረብሽ መሆኑን በመግለጽ ረቂቁ በደረጃ የተቀመጡ የማበረታቻ አወቃቀር እንዲኖረው ጥሪ አቅርበዋል። ለዚህም ምላሽ ረቂቁ ተሻሽሎ 20 በመቶ ታዳሽ ኃይል ለሚተኩ ባለሀብቶች ማበረታቻ እንደሚሰጥ ጥቅሙም፣ በ50 በመቶና 100 በመቶ ምትክ መጠን እንደሚ እንደሚጨምር ተገልጿል። የገንዘብ ሚኒስቴር በበኩሉ አዲሱ ስርዓት ከረጅም ጊዜ ጥናት በኋላ የመጣ መሆኑን ገልጸው ይህ ስርዓት ዓላማው የተመሰረተ መሆኑንና የኢንቨስትመንት ካፒታል አልዋንስ ከፍተኛ የካፒታል ወጪ ላላቸው ባላቶች ቀድሞ ተርፋማን እንዲሆኑ እንደሚረዳ አስረድተዋል። የጅቡቲ ፓርላማ በህገ መንግስቱ 75 ዓመት እንዲሁን የተወሰነውን የሀገሪቱን ፕሬዚዳንቶች እድሜ ገደብ በማንሳት በሙሉ ድምፁ ወስኗል። ይህም የአሁኑ የ77 ዓመቱ ፕሬዝዳንት እስማኤል ኦማር ጊሌ በሚቀጥሉ ዓመት በሚካሄደው ምርጫ እንደገና እንዲወዳደሩ ያስችላቸዋል። እስካሁን ድረስ የጅቡቲ ህገ መንግስት ለፕሬዝዳንትነት የሚወዳደር ሰው እድሜው ከ75 ዓመት እንዳይበልጥ ተገድቦ ነበር። ነገር ግን በሀገሪቱ ፓርላማ ውስጥ ያሉት 65ቱ የህግ አውጮች ገደቡን ለማስወገድ ድምፅ ሰጥተዋል። ይህም በአሁኑ ጊዜ የ77 ዓመት አዛውንት የሆኑትን ጊሌን በሚያዝያ ወር እንደገና እንዲወዳደሩ ያስችላቸዋል። አሁንም በፕሬዝዳንቱ መጽደቅ አለበት። የፓርላማውን ውሳኔ ተከትሎ አንዳንዱ ዝግቦች በማህበራዊ ሚዲያ ላይ ተነስተዋል። ህዝቡ ጊሌ በስልጣን ላይ እንዲቆዩ ምን ያህል እንደሚቃወም ማረጋገጥ አስቸጋሪ እንደሚሆን ግን ተዘግቧል። እስማኤል ኦማር ጊሌ በ1999 ለመጀመሪያ ጊዜ ፕሬዚዳንት ከሆኑ በኋላ ላለፉት 26 ዓመታት ሀገሪቱን ሲመሩ ቆይተዋል። ጅቡቲ ትንሽና ብዙ ህዝብ የሌላት ሀገር ብትሆንም በአፍሪካ ቀንድ ውስጥ ባላት ጂኦግራፊያዊ አቀማመጥ ምክንያት ትልቅ የዓለም አቀፍ ስትራቴጂካዊ ጠቀሜታ አላት። አሜሪካ፣ ጃፓንና ፈረንሳይን ጨምሮ በርካታ አያላን ሀገሮች የጦር ሰፈርም መገኛ ናት። እስራኤል ሐማስ ታጋቾችን ለማግኘት በቂ ጥረት እያደረገ አይደለም ስትል ከሳለች። የእስራኤል መንግሥት ቃል አቀባይ ዴቪድ ማንሰር በሰጡት መግለጫ ሐማስ በቂ ጥረት ቢያደርግ ኑሮ የታጋቾቻችንን አስክሬን ማውጣት ይችል ነበር ሲሉ ተናግረዋል። ቃል አቀባዩ ይህንን ያሉት ሐማስ በጋዛ ሲያካሂዱ የነበረውን ፍለጋ ከሰባት በላይ ለሚሆኑ ቀናት ምንም አይነት ውጤት ባለማሳየቱ እንደሆነ ተነግሯል። የአሜሪካው ፕሬዚዳንት ዶናልድ ትራምፕን በተመሳሳይ መልኩ ሐማስ የተቀበሩትን ታጋቾች ለማውጣት እንደማይችልና ሰፊ ጊዜም እንደሚወስድበት መግለጹን ተከትሎ በእርግጥም ነገሩ ከባድ እንደሆነ መናገራቸውን የሚታወስ ቢሆንም አሁን ደግሞ ሐማስ የታጋቾችን አስክሬን በፍጥነት እንዲመልስ አለበለዚያ ግን በዚህ ታላቅ የሰላም ሂደት ላይ የተሳተፉ ሌሎች ሀገራት እርምጃ መውሰድ ይጀምራሉ ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ በጋዛ የሚደረገው ፍለጋ ለማጠናከር ያለመ የግብፅ ቡድን በርካታ ግዙፍ የቁፋሮ ማሽኖችን ይዞ ወደ ስራ መግባቱ ተገልጿል። ይህ ቡድን ቀደም ብሎ ሐማስና ዓለም አቀፉ የቀይ መስቀል ኮሚቴ ሲያደርጉት የነበረውን ፍለጋ ተጠናክሮ እንዲቀጥል ድጋፍ ያደርጋል ተብሏል። በሐማስና በእስራኤል መካከል የተኩስ አቆም ስምምነት ከተደረገ በኋላ ሐማስ ለእስራኤል ያስረከባቸው ሕይወታቸው ያለፉት ታጋቾች 15 ሲሆን እስካሁን ያልተገኙ ደግሞ 13 መሆናቸውን አልጀዚራ ዘግበዋል። ዩክሬን ባለፈው ሳምንት ብቻ በሩሲያ ጦር 1200 የሚደርሱ ድሮኖች ተወንጭፈውብኛል ስትል አስታወቀች። ሩሲያ በዩክሬን መሰረተ ልማቶችና የኃይል ዘርፍ ተቋማት ላይ የምትፈጽመውን ጥቃቶች የቀጠለች መሆኑን የገለጹት የዩክሬን ባለስልጣናት ጦሩ አዳሩን በዩክሬን ዋና ከተማ ኬቭ በፈጸመው የአየር ጥቃት ሶስት ሰዎች መገደላቸውን ተናግረዋል። የከተማዋ ከንቲባ ቪታሊ ክሊሽኮ በቴሌግራም ገጻቸው ላይ እንዳሉት በሁለቱም ሕንፃዎች ላይ በተፈጸመ የድሮን ጥቃት ከተገደሉት ሰዎች ባሻገር ቢያንስ 32 የሚደርሱ ተጨማሪ ሰዎች ቆስለዋል፣ ከእነዚህም ውስጥ ስድስት ያህሉ ሕጻናት ናቸው ብለዋል የትናንትናዎቹን የድሮን ጥቃቶች ጨምሮ ባለፈው ሳምንት ብቻ 1 ሺህ 200 የሚጠጉ ድሮን ጥቃቶች እንደተፈጸሙባት ያስታወቀችው ዩክሬን ወዳጅ ሀገራት የረዥም ርቀት የጦር መሳሪያዎችን እና የአየር መከላከያ ስርዓቶችን በአፋጣኝ እንዲያቀርቡላቸው ጠይቀዋል። ዩክሬንም በአንጻሩ በሞስኮ ላይ ያስወነጨፈቻቸውን ድሮኖች የሩሲያ የአየር መከላከያ ስርዓቶች መጥተው መጣላቸውን የከተማዋ ከንቲባ ሰርጌ ሶቢያኒን ገልጸዋል። የሩሲያ ዩክሬን ጦርነትን በድርድር ለመቋጨት የተጀመሩ ጥረቶች እምብዛም ውጤታቸው በራቀበት በአሁኑ ወቅት ሁለቱም የሚያካሂዱት ጥቃቶች አጠናክረው ቀጥለዋል ሲል የዘገበው ቢቢሲ ነው። ውድ የሀገሬ ቴሌቪዥን ተመልካቾቻችን፣ የሳቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶዎች ጋር መልካም ጊዜ።